ተይኝ! እኔ ማተቻለሁ ሂጂ፣ ግቢ በቃ። አንቺ ምን ትመስላለች? እጅ አሁን አንቺስ በዚህ አናት ትነሳለሽ። ሁለተኛ ስለ እኔ ስሜን ታነሻለሽ? አታነሽም። ሁለተኛ ሁለተኛ ስሜን እንዳጠሪ በዚህ አናትሽ ነበር ማለት አሳዛኝ። ካሜራን አምጭና በቃ እንሄድ። ታሰረችበትን ሂጃብ ስጦታ ውሰጁሽ። ሂጃቡን የታሰርሽበት ነው ፍቺና ልበሽ። ወይ የሰው ባል የምትሰርቁ ሴቶች መጨረሻችሁ እንደዚህ ነው የሚሆነው። ተበርቼ ሰላም። ያሳዝናል።